ጤና ይስጥልን ተመልካቾች፣ በድጋሚ እንግዲህ የአዲስ ቀን ጉዳዮቻችን ቀጥለው ስፖርት ላይ ደርሰናል። ሲንቄ ባንክ ደግሞ የስፖርት ጉዳዮቻችን አጋር ነው፣ እናመሰግናለን። የአትሌቲክስ ጉዳዮችን በማስቀደም እንጀምርና በዳይመንድ ሊግ ነው እንግዲህ መነሻችንን የምናደርገው። ኦስሎ የአመቱ የዳይመንድ ሊግ ስድስተኛ መዳረሻ ከተማውና ማምሻውን በበርካታ ርቀቶች እንግዲህ ውድሮች ተከናውኗል። ኢትዮጵያን አትሌቶች ለአሸናፊነት የሚጠበቁባቸው ርቀቶች ነበሩ። በተለይ ደግሞ በወንዶች አምስት ሺህ ሜትር ነገር ግን የአሜሪካ አትሌት አሸናፊ የሆነበት ርቀት ሆኗል። ወጣቱ አትሌት ቢኒያም መሀሪ 12 ደቂቃ ከ4593 በሆነ ሰዓት የግሉ ፈጣን ሰዓት አስመዝግቦ ሁለተኛ ሆኖ ጨርሷል። ትናንትና ወደፊት ተስፋ የሚጣልበት አትሌት ነው። በዓለም አቀፍ ውድሮች ላይ እንግዲህ ከዚህ ቀደም ኢትዮጵያን መወከሉ የሚታወስ ነው። ሌላኛው ኢትዮጵያ የግርማ ኩማም 12 ደቂቃ ከ46 አራት አንድ በሆነ ሰዓት የግሉ ፈጣን ሰዓት በማስመዝገብ ሶስተኛ ደረጃን ይዞ አጠናቋል። ያንግ ኒኮ ይባላል የአሜሪካ ዜግነት ያለው አትሌት የትናንቱን የኦስሎን የ5000 ሜትር ርቀት በቀዳሚነት እንግዲህ መጨረስ ችሏል። 12 ደቂቃ ከ45 ነጥብ 27 ደግሞ የገባበት የግሉ ፈጣን ሰዓት ነው ይሄ። ከአሜሪካ የርቀቱ የምንግዜም ክብር ወሰን በስድስት ሰከንዶች ያነሰ ሆኖ ተመዝግቧል። እንግዲህ ሀጎስ ገብረህይወት አስቀድሞ ውድሩ ከመጀመሩ በፊት በትልቅነቱ ለአሸናፊነቱ የሚጠበቅ አትሌት ነበር። ነገር ግን አምስተኛ ደረጃን ይዞ አጠናቋል። በተመሳሳይ እንግዲህ በድንቅ አቅም ባለፉት ዓመታት የተመለከትነው ነው ዮሚፍ ቀጀልቻ ስምንተኛ ስሜ መዝገቡ ዘጠነኛ እና ዲዳ ገመቹ ደግሞ 11ኛ ደረጃን ይዘው ማጠናቀቅ ችለዋል። በሴቶች 3000 ሜትር መሰናክል ተካፋይ የሆነችው ሎሚ ሙለታ አምስተኛ ደረጃን ይዛ አጠናቃለች። ትናንትና ኬንያዊቷ ፌዝ ቸሬዊት 9 ደቂቃ ከ02 ነጥብ ስድስት 0 በሆነ ሰዓት የቦታውንም የአመቱንም ፈጣን ሰዓት አስመዝግባ ነው ትናንትና ማሸነፍ የቻለችው። የኦሎምፒክና የዓለም የዚህ ርቀት አሸናፊ የነበረችው ለባህሬን የምትሮጠው ትውልደ ኬንያዊቷ ያቪ ዊንፍሬድ ሁለተኛ ደረጃ ይዛ አጠናቃለች። ለአሸናፊነቱ ቅድሚያ ግምቱን አስቀድማ አግኝታ እንደነበር የሚታወስ ነው። ግን ቼሪዮት የርቀቱ አሸናፊ መሆን ይችላለች። ኢማኑኤል ዋኒዮኒ ኬኖ አትሌት በ800 ሜትር አሸናፊ የሆነበት ትናንትና ከሚጠቀሱ የኦስሎ ምሽት የትራክ ውዶች መካከል ተጠቃሽ ናቸው። እንግዲህ አምስት ሺህ ሜትሩ ወደ ኢትዮጵያ አሸናፊነት የመጣ አልሆነም። አሜሪካ የወጣቱ አትሌት አሸናፊ መሆን የቻለበት ሆኗል። እዚሁ አትሌቲክስ ላይ እንቆይና የግራንድ ስላም ትራክን እንመለከታለን። እንግዲህ አስቀድሞ ሶስት ምዕራፎችን አከናውኗል። በኪንግስተን ሚያሚና፣ ፊላደልፊያ አራተኛ ውድድሩን ከሁለት ወራት በኋላ ያከናውናል፣ ከሁለት ሳምንታት በኋላ ያከናውናል ተብሎ ነበር የሚጠበቀው ነገር ግን መሰረዙን የውድድሩ መስራችና አዘጋጁ ማይክል ጆንሰን እንግዲህ ተናግሯል። በእሱ ሀሳብ አመንጭነት ነበር የቀድሞ ስኬታማ አጭር ርቀት አትሌት መሆኑ የሚታወስ ነው ማይክል ጆንሰን ለማንኛውም ለጊዜው ግን ውድድሩ ተሰርዟል ብሏል። ስለዚህ በሎስ አንጀለስ ሊካሄድ የነበረው የመጨረሻው ምዕራፍ ውድድር የማይከናወን ይሆናል ማለት ነው። ከ15 ቀናት በኋላ በሎስ አንጀለስ ከተማ እንዲደረግ ነበር ቀነቀጠሮ ተያዘለት። ነገር ግን ከገንዘብ እጥረትና ድጋፍ ከሚያደርጉ አካላት ውስነት ጋር በተያያዘ ውድድሩ አይደረግም ብሏል፣ ትናንትና በሰጠው መግለጫ ማይክል ጆንሰን። በጀማይካ ኪንግስተን የመጀመሪያ ውድድር ተደርጓል፣ የአዲሱ ምዕራፍ የዚህ የግራንድ ስላም ትራክ ውድድር፣ ከዛም በአሜሪካዎቹ ሚያሚ እና ፊላደልፊያ ነው ውድድሩ እየተከናወነው ነው። እንግዲህ የሁለት ወራት የውድድር ጊዜ ኖሮት በአጭር ጊዜ ፍጻሜውን ሳያገኝ እየቀረ ውድድርም ሆኗል ማለት ነው። ለማንኛውም አስቀድሞ በሚያሚና ፍላደልፊያ በነበሩ ውድድሮች ላይ ዝቅተኛ የሆነ የስታዲየም ትኬት ዋጋ ተመዝግቧል ተብሏል። ይሄ ደግሞ ለኤሌ ውድድር መሰረዝ ምክንያትነት እንግዲህ እንደ ዋና ምክንያት የተጠቀሰ ሆኗል ማለት ነው። በዓመት በአራት ከተሞች እንዲደረግ አስቀድሞ በስድስት ርቀቶች እንግዲህ ነበር እቅድ የተያዘለት። በእያንዳንዱ ርቀት ስምንት ስምንት አትሌት ይወዳደራል ማለት ነው። እንግዲህ በአንደኛው ከተማ ላይ በነጥብ አሸናፊ የሚሆነው የአንድ መቶ ሺህ የአሜሪካን ዶላር አሸናፊ ይሆን ነበር። አጠቃላይ በአራቱ ከተሞች ላይ ማሸነፍ የሚችለው የነጥብ አሸናፊ ደግሞ እስከ አራት መቶ ሺህ የአሜሪካን ዶላር ማሸነፍ ይችል ነበር። ለማንኛውም አስቀድሞ በነበሩ ሁለት ውድድሮች ላይ እንግዲህ በሚያሚና ፍላደልፊያ ኢትዮጵያዊቷ ድርቤ ወልተጂ አሸናፊ እንደነበረች የሚታወስ ነው። ፍሬዌኒ ኃይሉ በተመሳሳይ እንዲሁም ሀጎስም አሸናፊ እንደነበር የሚታወስ ነው። እጅጋየው ታየም ከኢትዮጵያ በዚህ በግራንድ ስላም ትራክ ውድድር ላይ አስቀድመው አሸናፊ ከነበሩት አትሌቶች መካከል የሚጠቀሱ ናቸው። የሎስ አንጀለሱ የመጨረሻው ምዕራፍ የግራንድ ስላም ትራክ ውድድር እንግዲህ እንደ ማይካሄድ ተረጋግጧል። ወደ እግር ኳስ ጉዳዮቻችን እምጣና የኢትዮጵያ ፕሪሜር ሊግ ነው የምንመለከተው። የ33ኛ ሳምንት ሁለት ቀሪ ጨዋታዎች ትናንትና በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ተከናውኗል። ዘጠኝ ሰዓት ላይ ሲዳማ ቡናና ድሬዳዋ ከተማ ያደረጉት ጨዋታ አንድ ለአንድ በሆናቸው ውጤት ተጠናቋል። ድሬዳዋ ከተማ ይበልጡን በሊጉ ለመቆየት የታገል ያለ ቡድን መሆኑን ተከትሎ ይሄ ውጤት ያስፈልገው ነበር። አስቀድሞ መሪ ነበር ሀቢብ ከማል በፍጹም ቅጣት ምት በመጀመሪያው አጋማሽ መጠናቂያ ላይ ባስቆጠራት ጎል። ነገር ግን ሁለተኛው አጋማሽ ላይ የወቅቱ የኢትዮጵያ ዋንጫ አሸናፊ ቡድን ሲዳማ ቡና 56ኛው ደቂቃ ላይ አብታሙ ታደሰ ባስቆጠራት ጎል አቻውን ጨዋታው አንድ ለአንድ መሆናቸው አቻ ውጤት ተጠናቋል የኢትዮጵያ ዋንጫ የአዲስ አበባ ስታዲየም ፍጻሜ ጨዋታ ላይ አብታሙ ታደሰ ጎል ማስቆጠሩ ይታወሳል በሊጉ ዘንድሮ ሰባተኛ ጎል ነው ትናንትና ማስቆጠሩ የቻለው እንግዲህ ከኢትዮጵያ ዋንጫ ድል በኋላ ያደረገውን ጨዋታ በሊጉ በአቻ ውጤት ጨርሷል ሲዳማቡና 47 ነጥቦችን ይዞ ስድስተኛ ደረጃ ላይ ተቀምጧል። ድሬድዋ ከተማ አሁንም ከፍተኛ ስጋት ያለበት ቡድን ነው። 40 ነጥቦችን ይዞ 13ኛ ነው። በእርግጥ አሁን ላይ በወራጅ ቀጠና ውስጥ አይገኝም። ነገር ግን ከመጨረሻው የወራጅ ቀጠና ቡድን በሁለት ነጥቦች ብቻ ነው ከፍ የሚለው። ስለዚህ ቀጣይ ከሰውል ሽረና ከወላይታ ዲቻ ጋር የሚያደርገው ጨዋታ ተጠባቂ ይሆናል። ሲዳማ ቡና ደግሞ ከአርባ ምንጭና ከፋሲል ከነማ ጋር ይጫወታል። ሁለተኛው ጨዋታ የነበረው ምሽት 12 ሰዓት ላይ የተከናወነው ጨዋታ ነበር። ባህርዳር ከተማና ወላይታ ዲቻን ያገናኘው ጨዋታ በጣና መጎዶቹ አራት ለዜሮ አሸናፊነት ተጠናቋል ከአምስት ጨዋታዎች ያለማሸነፍ ጉዞ በኋላ ነው ትናንትና ባህር ዳር ከተማው ላይ ታድቻን በዚህ የአራት ለባዶ ሰፊ ውጤት ማሸነፍ የቻለው ዘንድሮ በኢትዮጵያ ፕሪሜሊግ ከተመለከትናቸው በጣም ድንቅ አቅም ካላቸው ወጣጫዎች መካከል አንደኛው ወንደሰን በለጠ ነው። በውድድር ዓመቱ ሁለተኛ አትሪኩን ሰርቷል። ትናንትናም ሶስት ጎሎችን ነው ለባህር ዳር ከተማ ማስቆጠር የቻለው። አስቀድሞ ግን ፍጹም አለሙ ለባህር ዳር የመሪነቷን ጎል ማስቆጠር ችሎ ነበር። በውድድር ዓመቱ ትናንትና ሁለተኛ አትሪኩን የሰራው ወንደሰን በለጠ የትናንቱን አትሪክ መታሰቢያነቱን አምኖ እዚህ ላደረሰው ለአሰልጣኙ ደጋረገ ግዛው አድርጓል። ትናንት የልጅ አባት በሆነበት እለት ነው አሰልጣኝ ደጋረግ ግዛ የባህር ዳር ከተማ አሸናፊነት እንግዲህ በወላይታ ዲቻ ላይ የተንጸባረቀው። ለማንኛውም ከአምስት ጨዋታዎች ያለማሸነፍ ጉዞ በኋላ አሸንፈው በአምሳ አንድ ነጥብ ሶስተኛ ደረጃ ላይ ባህርዳር ከተማ ተቀምጧል። ወላይታ ዲቻ በአርባ አምስት ነጥብ ስምንተኛ ነው። እንግዲህ የወላይታ ዲቻው አሰልጣኝ ያሬድ ገመቹ የኢትዮጵያ ዋንጫ የፍጻሜ ጨዋታ በሚገባ ተጽዕኖ እንዳሳደረባቸው ከሱፐር ስፖርት ጋር ከጨዋታው በኋላ በነበረው ሀሳብ ገልጿል ማለት ነው። ቀጣይ ባህር ዳር ከተማ ከሐዋሳ ከተማና ከወልዋሎ አዲግራት ዩኒቨርሲቲ ጋር ይጫወታ ወላይታ ድቻ ደግሞ ኢትዮጵያ ንግድ ባንክና ድሬዳዋ ከተማን የሚገጥም ይሆናል ማለት ነው። የሊጉ ተጠባቂ ጨዋታዎች እንግዲህ ከነገ ጀምሮ ቀጥለው የሚከናወኑ ይሆናል። ኢትዮጵያ ቡናና ቅዱስ ጊዮርጊስ የሚያደርጉት የሀገራችን ትልቁ ደርቢ እንግዲህ ምንም እንኳ ተጽዕኖ የጎላ ባይሆንም ሁሌም ሁለቱ ክለቦች ሲገናኙ ይጠበቃል። ነገ የሳምንቱ የ34ኛው ሳምንት የመጀመሪያ ጨዋታው ነው። በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ይደረጋል። ኢትዮጵያ መድን አስቀድሞ በታሪኩ ለመጀመሪያ ጊዜ ኢትዮጵያ ፍሜል ሊግ ዋንጫው አሸናፊ መሆኑ ይታወሳል። ነገ አስራ ሁለት ሰዓት ላይ ከአዲያ ወሳና ጋር ጨዋታውን የሚያከናውን ይሆናል። ይበልጡን ግን እሁድ የሚደረጉ መርሃ ግብሮች ትኩረትን አግኝተዋል። ላለመውረድ የሚደረጉ ጨዋታዎች ይሆናሉ እንግዲህ ከወልዋሎና ከሶልሽረብ በኋላ የትኞቹ ክለቦች ናቸው ከሊጉ የሚሰናበቱት? ይበልጡን የእሁዱ ጨዋታዎች ፍንጭ ይሰጣሉ። አራት ጨዋታዎች ናቸው የሚደረጉት። ሶስቱ ደግሞ ተመሳሳይ ሰዓት ላይ የሚደረጉ ጨዋታዎች ናቸው። ወልወላ ድግራት ዩኒቨርሲቲ ከመቀለ ሰባ ንደርታ በወንጂ ሜዳ፣ መቻል ከኢትዮ ኤሌክትሪክ በቅዱስ ጊዮርጊስ የቢሾፍቱ ሜዳና ፋሲል ከአዳማ ከተማ ደግሞ በአዳማው ሳይንስና ቴክኖሎጂ ዩኒቨርስቲ ሜዳ ይደረጋሉ። በዛው በዕለተ እሁድ ደግሞ 12 ሰዓት ላይ ኢትዮጵያ ንግድ ባንክ ሌላኛው አሁንም የመመር ስጋት ያለበት ቡድን ነው። የወቅቱ ሻምፒዮን ቢሆንም ከወላይታ ዲቻ ጋር የሚያደረገው ጨዋታ ደግሞ 13 ሰዓት ላይ ይከናወናል። አሁን ላይ በሂሳብ ስሌቱ ስምንት ቡድኖች ስጋት አለባቸው። ይበልጡን ግን አዳማ ከተማ፣ መቀለ ሰባ አንደርታ፣ ኢትዮ ኤሌክትሪክ፣ ድሬዳዋ ከተማ፣ ንግድ ባንክና ፋሲል በቀጣይ ላለማውረድ የሚያደርጓቸው ጨዋታዎች ተጠባቂ ይሆናሉ ማለት ነው። የሊጉ እንግዲህ የመጨረሻ ሁለት ሳምንታት የሚጠበቁ ይሆናሉ። በዝርዝር ወደምንመለከተው ጉዳይ እናልፋለን። የኢትዮጵያ እግር ኳስ በደማቅ ታሪክ ከሚያስታውሳቸው ጨዋቾች መካከል ሙልጌታ ከበደ አንደኛው ነው። የቀድሞ የኢትዮጵያ ብሔራዊ ቡድና የቅዱስ ጊዮርጊስ ጌታ ተጫዋች ከትናንት በስቲያ ነበረ ህልፈቱ የተሰማው። በርካታ የሀገራችን የስፖርት ቤተሰቦች ማዘናቸውን ገልጸዋል። ትናንትና ደግሞ የቀብር ስነ ስርዓቱ ተፈጽሟል ማለት ነው። እንግዲህ ቀድሞ ከሱ ጋር መጫወት የቻሉ ተጫዋቾች አይተካ ተጫዋች እንደሆነ ገልጸዋል። እሱን ደግሞ በዘመናቸው የተመለከቱ ደጋፊዎችም በጣም ድንቅ ተጫዋች እንደነበር ነው ምስክርነታቸውን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ የሰጡት። እንግዲህ የቀብር ስነ ስርዓቱን አስታኮ ባልደረባችን አዲስ ሸዋስ ተከታዩን ዘገባ አሰናድቷል። ሙልጌታ ለ13 ዓመት ያህል በክለቡ ቆይታው አቋሙ ሳይዋዥቅ በጥንካሬነት የዘለቀ ለቅዱስ ጊዮርጊስ ክለብ የአንበሳውን ድርሻ የወሰደ ጎበዝ አጥቂ ከምንላቸው አንዱ ነው። አብረህ ከጎን ሆነ ስትጫወት ነው የምታውቀው። ለሁሉ ነገር በዲሲፕሊን በሞራል በምንም በመስጠት ሙልጌታ ከበደ ቀዳሚ ቦታ ነበረው። ቅዱስ ጊዮርጊስ ውስጥ በተለይ ከወሎ ፔፕሲ አንድ ብሎ የተጀመረው የክለብ እግር ኳስ ሕይወቱ እስከ አንጋፋው ቅዱስ ጊዮርጊስ ዘልቆ አይረሴ የድል ዓመታትን ከክለቡ ጋር እንዲያሳልፍም አድርጎታል። ከፈረሰኞቹ ጋር በደመቀባቸው 13 ዓመታት 14 ዋንጫዎችን አሳክቷል። አንጋፋው አጥቂ ሙሉ ጌታ ከበደ ከኢትዮጵያ ብሔራዊ ቡድን ጋርም የምስራቅና መካከለኛው አፍሪካ ዋንጫን በማሳካት አይረሴ የታሪክ አሻራውን አኑሯል። ሙሉ ጌታ ከበደ አሻራውን ካኖረበት የኢትዮጵያ እግር ኳስ ከዓመታት በፊት ጫማውን በመስቀል ኑሮውን በአሜሪካ አድርጎ ቆይቷል። ከሦስት ዓመት በፊት ወደ ኢትዮጵያ ከተመለሰ በኋላ ከሰሞኑ በጠና ታሞ ህክምና ሲከታተል ቢቆይም በተወለደ በአምሳ ስምንት ዓመቱ ከዚህ ዓለም በሞት ተለይቷል። ወዳጅ ዘመዶቹ፣ አድናቂዎቹና ሌሎችም በተገኙበት ስርዓተ ቀብሩም ኮልፌ በሚገኘው የሙስሊም መካነ መቃብር ተፈጽሟል። ለመሆኑ ሙሉጌታ ከበደ ምን አይነት እግር ኳስ ተጫዋች ነበር? ብዙ ጊዜ እንግዲህ በህይወት የምናጣቸው ብዙ ጀግኖች አሉ። የጦር ሜዳ ጀግና ይኖራል። ሙሉጌታ ደግሞ የኳስ ሜዳ ጀግና ነው። እውነት ለመናገር በጣም ጥሩ ከሚባሉት በቅርብ ከታዩት ማለት ካለፉት በዚህ በ30ና 40 አመታት ውስጥ ከታዩት ጀግኖች ኳስ ሜዳ ጀግኖች አንዱ ሙልጌታ ዛሬ ያትነዋል። ከኢንስትራክተር መንግስቱ ወርቁ በኋላ የተፈጠረ ክስተት ነው እና እሱ ሜዳ ላይ ካለ የእኛ የቅዱስ ጊዮርጊስ ደጋፊዎች ብቻ ሳይሆኑ መላው የተቃራኒ ቡድን ደጋፊዎች በመሆኑ በአቋሙ በጨዋታው በጥንካሬው ሁሉም ቆሞ ያጨበጨበለት ድንቅ ተጫዋች ነው። በጣም ተጽዕኖ ፈጣሪ ሜዳ ውስጥ አሁን እኛ አንድ ለባዶ እየተመራ እኔ ያላገባም ወይ ብሎ በድፍረት የሚናገር ሙሉጌታ ከበደ አይተኬ አጥቂ እንደነበር ነው የቀድሞ የቡድን አጋሮቹና ደጋፊዎቹ የሚመሰክሩት። ኢንስትራክተር መንግስት ወርቁ ከኢትዮጵያ አልፎ በአፍሪካ ደረጃ ላይ የኮከብ ግባግቢነቱን ማዕረግ የያዘ ትልቅ ተጫዋች ነው። ከሱ በኋላ ክስተቱን የተፈጠረው ሙልጌታ ነው። ማሸነፍ ብቻ ነው የሚፈልግ። እኔ አሁን ስትገባኩ ወይ ተሸንፋለሁ ወይ ትሸንፋለህ ወይ ኩል ነው የምትወጡ ሙልጌታ ማሸነፍ ብቻ ነው የሚፈልግ። በችሎታው እንድኮራ ያደረገኝ ከሱዳን ጋር ስንጫወት ከመሀል ሜዳ ነው ገፋ ገፋ አድርጎ ያገባው ማለት ነው። እንዲሁ ደግሞ በክለብ ጨዋታ ደግሞ ከባንክ ጋር ሶስት እድል ባንክ ይዞ ገብቶ 1987 ማለት ነው ጊዮርጊስ ዋንጫ አያገኝም ተብሎ ሶስት ለአንድ ጨዋታውን ካሸነፍንና ዋንጫ ከበላን በኋላ በትሪቡን በኩል ዞሬ ሄጄ አብሬው የተነሳሁትን ፎቶ እድሜ ዘላለሜን ነው ማስታውሰው። በጣም የምናከብረው በጣም ይወደድ። ማንም ተጫዋች እሱ ጋር እንዲደርስ ነው ተማሩ፣ አይዟችሁ፣ ስሩ፣ ሰልጡ ነው የሚል አንጋፋ ተጫዋች ነበረ። የአሁኑ ትውልድ ከሙሉጌታ ከበደ የእግር ኳስ ፍቅርን ሊማሩ ይገባልም ነው ያሉት። የእሱ አርአያነት ለሌሎች ወጣቶችም ይዘልቃል ብዬ አስባለሁ እና እሱ የተጫወተባቸው ጨዋታዎች የቪዲዮ ክምችቶች እነሱ ሁሉ ተሰባስበው ማስተማሪያ ቢሆኑ የበለጠ ያነጋግራል ወይም ትምህርት ይሰጣል ብዬ አስባለሁ። አንድ ትልቅ ትልቅ ባለሁለታና አንጀታርስ የሆነ አጥቂ አታለች ሌሎች ከሱግን ግን ብዙ ሊማሩ የሚችሉበት ሁኔታ መኖር አለበት ብዬ አስባለሁ። እኔ የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን ደንቅ ተጫዋች የነበረው ሙሉጌታ ከበደ የሁለት ሴት ልጆች አባትም ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ለቤተሰቦቹና ወዳጅ ዘመዶቹ መጽናናትን ይመኛል። ሙልጌታ ከበደ የኢትዮጵያ እግር ኳስ በታሪክ ከሚያስታውሳቸው ደማቅ ታሪክ ያላቸው ተጫዋቾች መካከል አንደኛው ነበር። አሁንም በድጋሚ ለቤተሰቦቹ፣ ለወዳጆቹ መጽናናትን እንመኛለን። ወደ ውጭ የስፖርት መረጃዎቻችን እናልፋለን። የአውሮፓ ከ21 ዓመት በታች ውድድር ከትናንት በስቲያ በስሎቫኪያ አስተናጋጅነት መጀመሩ የሚታወስ ነው። 16 ብሔራዊ ቡድኖች ናቸው በአጠቃላይ የሚሳተፉበት። ለውድድሩ አሸናፊነት ወይም ለዋንጫው ክብር የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ይጠበቃል። ካለው ስብስብ አንጻር ትናንት ከምድብ ሁለት የመጀመሪያ ጨዋታውን ማከናወን ችሎ የቼክ ሪፐብሊክ ከ21 ዓመት በታች ብሔራዊ ቡድን ሶስት ለአንድ በሆነ ውጤት በማሸነፍ ጀምሯል። የሊካርስሌው ቡድን የሊቨርፑሉ ሀርቬይ ኤሊዮት ቀዳሚዋን ጎል ማስቆጠር ችሏል። እንዲሁም ለማርስ የሚጫወተው ጆናታን ሮውና ለቱሉዝ የሚጫወተው ቻርሊ ክሬስዌል ናቸው እንግዲህ ሌሎቹን የአሸናፊነት ጎሎች ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ማስቆጠር የቻሉት ፊላ ለቼክ ብቸኛዋን የማስተዘኛ ጎል ከመረብ አገናኝቷል። በሊካር ሲሊ ቡድን ውስጥ የሌስተሩ ሃቺንሰን፣ ከዛ ባሻገር በሲቲ ቤት በጣም በድንቅ አቅም የተመለከትነው ወጣቱ ጄምስ ማካቲ ሊቨራሜንቱ ና ኳንሳን የመሳሰሉ ጨዋቾች ትናንትና ቀዳሚ ተመራጭ ሆነው ገብተዋል። የአርሰናሉ ኢታን ዋኔሪ ደግሞ ተቀይሮ ገብቶ ነው ትናንትና ጨዋታውን ለእንግሊዝ ከ21 ዓመት ተሳሽ ብሔራዊ ቡድን ማከናወን የቻለው። ለማንኛውም ይህ ወጣት ብሔራዊ ቡድን የምድብ ጨዋታውን በድል መጀመር ችሏል። ከዚሁ ምድብ ጀርመን ስሎቬኒያን ሶስት ለባዶ በሆኑ ውጤት ነው ማሸነፍ የቻለችው። ኒክ ዎልትሜድ የሹትጋርት ተጫዋች ነው። 1 ዓመቱ ነው። ትናንት ሶስቱ ነው የአሸናፊ ትገሎች ለጀርመን አስቆጥሮ እንግዲህ በጨዋታው ሃትሪክ መስራት ችሏል ማለት ነው ስለዚህ ለዋንጫው የሚጠበቁት ጀርመን እና እንግሊዝ ምድባቸውን በድል መጀመር ችሏል በምድብ የመጀመሪያ ጨዋታ ፖርቱጋል እና ፈረንሳይ ባቻ ውጤት ጨዋታቸውን መጀመራቸው የሚታወስ ነው ምድብ አራት ላይ ዴንማርክ ዩክሬንን ሶስት ለሁለት ኔዘርላንድ እና ፊንላንድ ደግሞ ሁለታቻ በሆኑ ውጤት ጨዋታቸውን አጠናቀዋል ከሁለት ቀናት ረፍት በኋላ የምድብ ሁለት ጨዋታዎች እንግዲህ የሚቀጥሉ ይሆናል ማለት ነው ወደ አሰልጣኝ ቅጥር እንሄድና ቶማስ ፍራንክን እንመለከታለን። ቶተናም ትናንትና በይፋ የብሬንፎርድ አሰልጣኝ የነበሩት ቶማስ ፍራንክን የክለቡ አዲስ አሰልጣኝ አድርጎ መቅጠሩን አሳውቋል። የ51 ዓመቱ ዴንማርካዊ አሰልጣኝ ቶማስ ፍራንክ እስከ 2028 ድረስ ከቶተናም ጋር የሚያቆያቸውን የሶስት ዓመታት ኮንትራትም ተፈራርመዋል። እንግዲህ ሰባት ዓመታት ለተጠጋው ጊዜ ነው ብሬንፎርድን ማሰልጠን የቻሉት። 2021 ላይ ከሻምፒዮንሺፑ ይሄንን ቡድን ወደ ፕሪምየር ሊጉ እንዲያድግ ማድረጋቸው የሚታወስ ነው። ከዛ በኋላ ያለው ታሪክ በጣም አስደናቂ ነው። ምናልባትም ብዙዎች የወርዳ ብሎ ቢያስቡትም ግን እኛ አሰልጣኝ መካከለኛ ደረጃ ባለው በጀት በጣም ትልቅ ቡድን፣ ውጤታማ ቡድን፣ ትላልቅ ቡድኖችን የሚፈትን አይነት ስብስብ እንዲኖረው ማድረግ ችሏል። ትርፋማም አድርገውታል። ለማንኛውም ባለፉት አራት ዓመታት የቱናም አራተኛው ቋሚ አሰልጣኝ ሆነው ተቀጥረዋል። ቶማስ ፍራንክ አውስትራሊያ አሰልጣኝ አንጂ ፖሴ ኮግሉ ከዩሮፓ ሊግ ድላቸው በኋላ ስንብታቸው ይፋ መሆኑ የሚታወስ ነው። ግን ይሄ ቡድን በዩሮፓ ሊግ ዋንጫ ስኬታማ ሆኖ በሻምፒየንስ ሊጉ እንዲጫወት አድርገውት ነው የሄዱት። ስለዚህ በፕሪሚየር ሊጉና በሻምፒየንስ ሊጉ ከዚህ ዓመት የተሻለው ውጤት እንዲኖረው ማድረግ የቀጣዩ የቶማስ ፍራንክ ኃላፊነት ይሆናል ማለት ነው። ዘንድሮ ቶተናም በሊጉ በ38 ጨዋታዎች 22 ጨዋታዎችን ተሸንፏል። እንግዲህ 17ኛው ነው ጨርሷል። እሳቸው ሲያሰለጥኑት የነበረው ቡድን ብሬንትፎርድ በ18 ነጥብ በልጦ ነው እንግዲህ ያጠናቀው ማለት ነው። ለማንኛውም በረዳትነት እንግዲህ ከበርካታ ክለቦች የእሳቸውን የቡድን ስብስብ የሚቀላቀሉ ይኖራሉ ማለት ነው። ለማንኛውም ወደ ማቲያስ ኩኛ ዝውውር ደግሞ እናልፋለን። የ21 ዓመቱ ብራዚላዊ ማቲያስ ኩኛ በይፋ የቪዛ እና የሕክምና ጉዳዮችን አጠናቆ ፊርማውን በማኖር የማንቸስተር ዩናይትድ ንብረት መሆኑ ተረጋግጧል። ትናንት እስከ 2030 ድረስ ይቆያል የአምስት ዓመታት ኮንትራትን ፈርሟል። በተጨማሪነት እንግዲህ አቅሙ ታይቶ የአንድ ዓመት አማራጭ ተጨማሪ ኮንትራት ይሰጠዋል ተብሏል 625 ሚሊዮን ፓውንድ ደግሞ ዩናይትድ ለወልቭስ የከፈለው ገንዘብ ሆኗል። ከፍተኛ የሚባል የውል ማፍረሻ ገንዘብ ነው። ህልሜ ሳካበት እለት ነው ብሏል። ትናንትና ፊርማውን ካኖረ በኋላ የማንችስተር ዩናይትድ ተጫዋች በመሆኔ ስሜቴን በቃል ለመግለጽ ይከብደኛል። በሀያቴ ቤት ሆኜ በልጅነት የእንግሊዝ ፕሪሚየር ሊግን ስመለከት ቀዳሚ መደግፈው መወደውም ክለብ ማንችስተር ዩናይትድ ነበረ። ይህንን ቀዩ መለያ ለብሼ መጫወት እጓጓ ነበር። ህልሜ እውን ሆኗል። ይሄ እንዲሳካ ላደረጉ ቤተሰቦቼ አብረው ለነበሩ ሰዎች በሙሉ ምስጋና ያቀርባለሁ፣ ሚል ሀሳቡ ነው። እንግዲህ ከዝውሩ መጠናቅ በኋላ ማቲያስ ኩኛ የሰጠው 2023 ላይ ነው ከአትሌቲኮ ወልቭስን መቀላቀል የቻለው እንግዲህ በ76 ጨዋታዎች 31 ጎሎችን አስቆጥሯል። በ65 የሊግ ጨዋታዎች ብቻ በፕሪሚየር ሊጉ 27 ጎሎችን አስቆጥሯል። ይሄ ደግሞ ዘንድሮ ጎል ማስቆጠር ትልቅ ዳገት ለሆነበትና በጣም ሲፈተን ለነበረው ደካማ የውድድር አመት ላሳለፈው ማንችስተር ዩናይትድ ጥሩ አማራጭ ይሆናል ተብሎ ነው የሚጠበቀው። ለማንኛውም ጃሰን ዊልኮት የማንችስተር ዩናይትድ የእግር ኳስ ዳይሬክተር ናቸው። ስንፈልገው ነበር ለረጅም ወራት አሳክተነዋል። እንግዲህ ውጤታማ እንደሚሆን ተስፋ እናደርጋለን ብለዋል። ለሩበን አሞሪም የ3 4 2 1 አሰላለፍ ከአጥቂ ጀርባም ሆነ ከዛ ባሻገር የመጨረሻ አጥቂ ሞሎ ለመጫወት ጥሩ አማራጭ ይሆናል ተብሎ ይጠበቃል። በሌላ በኩል ኬቨን ደብሩነ ቤልጅየማዊ ተጫዋች ወደ ናፖሊ ሚያቀናውን ዝውውር አጠናቅቆ ኔፕልስ ከተማ ደርሷል። እንግዲህ የኬቨን ደብሩነን ዝውውር ትናንትና ይፋ ካረገ በኋላ ናፖሊ ንጉሱ ኬቨን እዚህ ተገኝቷ ብሎ በድረገጹ ላይ ጽፎለታል። የ33 ዓመቱ ቤልጅየማዊ ከማንችስተር ሲቲ የ10 ዓመታት ቆይታ በኋላ እንግዲህ ወደ ሌላ ክለብ እንደሚያቀና ሲጠበቅ አብዛኞቹ ጥያቄዎች የነበሩት እንግዲህ በከፍተኛ ገንዘብ ከአሜሪካው ሜጀር ሊግ ሶከር ክለቦች እና ከሳውዲ ክለቦች እንደሆነ የሚታወቅ ነው። ነገር ግን አሁንም በትልቅ ደረጃ መጫወት ፈልጋለሁ በሚል አውሮፓ ውስጥ ቆይቶ በትልቅ የሊግ ደረጃ መጫወትን መርጧል። ስለዚህ በቀጣይ ዓመት ከሊግ ባሻገር በሻምፒየንስ ሊጉ እንመለከተዋለን ዘንድሮ ናፖሊ የስኩዴቶ ዋንጫ አሸናፊ እንደነበር የሚታወስ ነው። ትናንት ከናፖሊ ፕሬዚዳንት ኦሪሊዮ ዲ ሎረንስስ ጋር ተገናኝቷል። ስለ ቀጣይ ሽቅዱም ጭምር እንዳወራ ነው እየተገለጸው። አንቶኒዮ ኮንቴ ደግሞ በእንግሊዝ ቶተናም እና ቼልሲ ማሰልጠናቸው የሚታወስ ነውና፣ ስለዚህ በእንግሊዝ የማሰልጠን ልምድ ካላቸው አሰልጣኝ ጋር በቀጣይ ይገናኛል። ሮሜሮ ሉካኮ ደግሞ በወጣትነታቸው ዘመን በቼልሲ ቤት አብረው ተጫውተዋል። እሱን ያገኘዋል። ማክቶሚናይ በዩናይትድ ቤት ሲጫወት ነበር። ጊልሞርን በተመሳሳይ በቼልሲ ቤት ነበር። እነዚህን ጫዋቾች እንግዲህ በናፖሊ የሚያገኛቸው ይሆናል። ለቀጣይ አመት እንግዲህ በኔፕልስ በናፖሊ የምንመለከተው ይሆናል። እግር ኳስ ካየቻቸው በጣም ድንቅ አማካዮች መካከል አንደኛው እንደነበር የሚታወስ ነው። 19 ዋንጫዎችን አሳክቷል። ከእንግሊዝ ሽግግር በኋላ በጣሊያን ይሳካለተዋለው የቀጣይ የምንመለከተው ጉዳይ ይሆናል። ካዞርላን እንመልከት። አሁን ላይ በስፔን በቀጣይ አመት ላሊጋውን ለመቀላቀል ሶስተኛውን ቡድንም ለመለየት የፕሌይኦፍ ጨዋታዎች የተከናወኑ ይገኛሉ። ከነዚህ ጨዋታዎች እንግዲህ የሳንቲ ካዞርላ የሚጫወትበት ሪሎ ቪዲዮ አንደኛ ሆኖ አብዛኛው ስለ ፕሌይኦፍ ሲወራ እንግዲህ የቀድሞ የአርሰናል ስኬታማው ተጫዋሽ ጉዳይ ነው የተነሳ የሚገኘው ወደ ልጅነት ክለቡ ዳግም ተመልሶ በ40 አመቱ በጣም ድንቅ አቅም እያሳየ ነው የሚገኘው። ወደ ፍጻሜው ወደ ላሊጋው ለመቀላቀል ወደሚያስችለው ሚያስችለው ወደ ፍጻሜው ጨዋታ ክለቡን እንዲያመራ አድርገዋል። እንግዲህ ከትናንት በስቲያ ሪያል ኦቪዬዶና አልሜሪያ ባደረጉት ጨዋታ አንድ ለአንድ ሲለያዩ ተቀይሮ ገብቶ በጣም ድንቅ የሆነ ቅጣት ምትን ማስቆጠር ችሏል። ይሄ ደግሞ ክለቡን የታደገ ሆኗል። አስቀድሞ ክለቡ ሪያል ኦቪዬዶ ሁለት ለአንድ ማሸነፍ ችሎ ነበር። ሶስት ለሁለት በሆነ ድምር ውጤት ወደ ፍጻሜው መድረስ ችሏል ማለት ነው። እንግዲህ ትናንትና በተከናወኑ ጨዋታ ደግሞ ሚራንዴስና ሬሲንግ ሳንታደር ጨዋታቸውን አድርገው ሚራንዴስ አራት ለአንድ አሸንፏል። የመጀመሪያው ጨዋታ ሶስት አቻ አጠናቆ ነበር። ስለዚህ ሰባት ለአራት በሆነ ውጤት ሚራንዴስ ወደ ፍጻሜው ደርሷል ማለት ነው። ከነገ በስቲያ አንደኛውን ቡድን ለመለየት በሚደረገው የደርሶ መልስ የፍጻሜ ጨዋታ ሚራንዴስና ሪያል ኦቪዬዶ ይገናኛሉ። እሁድና በቀጣይ ሳምንት ማክሰኞ የሚደረጉ የደርሶ መልስ የፍጻሜ ጨዋታዎችን አሉ። ሌቫንቴና ኤልቺ አስቀድመው ከሴጉንዳ ዲቪዚዮን አንደኛና ሁለተኛ ሆኖ መቀላቀላቸው ይታወሳል። ከሶስተኛ እስከ ስድስተኛ ያሉ ቡድኖች ናቸው። በተመሳሳይ እንደ እንግሊዙ ፎርማት ሁሉ እንግዲህ ቀጣይ ሶስተኛ ቡድኑ ሆኖ ላሊጋውን ለመቀላቀል ጨዋታቸውን እያከናወኑ የሚገኙት። በመጨረሻም የትሬንት አሌክሳንደር አርኖልድን ጉዳይ እንመልከት። ደስተኛ አልነበሩም ብዙ የሊቨርፑል ደጋፊዎች ከሊቨርፑል የወጣበት መንገድ እና አንደኛ ክለቡ አልጠቀመም። በነጻ ዝውውር ነው እንግዲህ ሪያል ማድሪድ ይህን ተጫዋች ያገኘው። የ26 ዓመቱ እንግሊዛዊ ትሬንት አሌክሳንደር አርኖልድ በይፋ የህክምና ምርመራ አጠናቆ ትናንት ከደጋፊዎቹ ጋር ተዋውቋል። የሪያል ማድሪድ የሎስ ብላንኮቹ ንብረት መሆኑም ተነጋግጧል ማለት ነው። ስድስት ዓመታትን ይቆያል እንግዲህ አዲስ የፈረመው ኮንትራቱ በሪያል ማድሪድ ቤት ስኬታ የማያደርገዋሉ ብዙዎች የሚጠብቁት ነገር ሊሆን ይችላል። ለማንኛውም ግን ለሪያል ማድሪድ መፈረም ሁሌ የሚገኝ እድል አይደለም፣ ህልም ነው የሚል ሀሳቡ ነው። ትናንትና ዝውውሩን ካጠናቀ በኋላ የተናገረው ይሄ። እንዲሁን ደግሞ ለረዱኝ፣ እድሉንም ለሰጡኝ ለፕሬዚዳንቱ ፍሎሬንቲኖ ፔሬዝ ምስጋና አቀርባለሁ የሚል አስተያየቱን ሰጥቷል። ለደጋፊው ራሱን በሚገባ ለማሳየትም የሚቻለው ሁሉ እንደሚያደርግ ነው። ትሬንት አሌክሳንደር አልኖርድ የተናገረው ለአመታት በልጅነቴም ማድሪድን ስደግፍ ስመለከትም ነበር ብሏል። ሁሌም ይህንን ነጭ መለያ ለብሶ መጫወት የኔ ህልም ነበር። በተለይ ደግሞ ለሶስት ተከታታይ አመት ሻምፒየንስ ሊጉን ሲያሸንፉ በጣም ከታትለ ነበር፣ ይህን ቡድን ደግፈውም ነበር የሚመስል ሀሳብ ሰጥቷል። ሶስተኛውን የሻምፒየንስ ሊግ ዋንጫ በሚያሳካበት ሰዓት ላይ በተከታታይ በዚዳን ጊዜ ሊቨርፑል አሸንፎ እንደነበር ይታወሳልና ይሄ ሀሳቡ ደግሞ አሁንም በድጋሚ በሊቨርፑል ደጋፊዎች ዘንድ እንግዲህ መጥፎ ቅሬታ ውስጥ እንዲገባ ያደረገው ሆኗል ማለት ነው። የመጨረሻ ጨዋታውን በሚያከናውንበት ሰዓት ላይ ይጮኹበት እንደነበር የሚታወስ ነው። ከወጣበት አወጣጥ አንጻር በሚገባ ክለቡን አላከበረም። የነ ስቴቨን ጄራርድን አይነት ታሪኮችን መስራት ይችል ነበር። ነገር ግን አሁን በደጋፊዎች ልብ ውስጥ የሚገኝ ተጫዋች አይደለም። አንዳንድ ደጋፊዎች እንግዲህ የሰጡት አስተያየት እንደነበር የሚታወስ ነው። አስር ሚሊዮን ዩሮ ዓመታዊ ክፍያን ያገኛል ተብሎ ነው የሚጠበቀው። እንግዲህ የዓለም የክለቦች ዋንጫ መድረክ ደግሞ የነጩን መለያ ለብሶ ለማድሪድ ውድድሩ የሚያከናውንበት የመጀመሪያው ምዕራፍ ይሆናል ተብሎ ይጠበቃል። በይፋ ትናንትና ማሊያውን ይዞ ተዋውቋል። ማርሴሎ በጣም ስኬታማ የሆነበትን 12 ቁጥር መለያ በሪያል ማድሪድ ቤት የሚለብስ ይሆናል። ለአዲስ ቀን የያዝናቸው የስፖርት ጉዳዮቻችን ይሄንን ይመስላሉ።